ሰላም ሰላም ሰላም። ውድና የተከበራችሁ የእኔ ተወዳጅ ፋሚሊዎች እንደምን ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በእያላችሁ በሰላማችሁ ብዝት ይበልኝ። እንግዲህ ዛሬ ከጓድስ እንግዳ ያመጥቻ ያለው ያው የተፈጠረው ነገር ታውቃላችሁ። አብዛኞቻችሁ የትናንትናውን ቪዲዮን በደንብ ያያችሁት ሰዎች አላችሁ ስለ ጉዳዩም ግራ የተጋባችሁ ሰዎች እንዲሁም ደግሞ የኔን ጉዳይ የምታውቁና የመፍትሄ ሀሳብ የሚያጋራችሁ ውድ ኦዲንሶቼ አላችሁእና ኦዲንሶቼ በጣም የማመሰግነው ስለምታስቡልኝ፣ እና ዛሬ ወደ እናንተ የመጣሁት ትናንትና ባያችሁት ቪዲዮ መሰረት ያለውን ነገር በቃ ሙሉ ቼክ አድርጌ እኔም ከዚህ ጭንቀት መገላገል ስለምፈልግ ነው። በመጀመሪያ ደረጃ ለፍቅረኛዬ ወይም ለጓደኛዬ ለእጮኛዬ ታማኝ መሆኔን ማሳየት እፈልጋለሁ ወይም እንድታረቀኝ እሷ ያሰበችበት አንግ ሌላ ስለሆነ ምናምን አይደለም እ ታማኝነቴን በግድ ታማኝ ነኝ የሚለውን ነገር ማሳየት ፈልጋለሁ። አንደኛ በሁለተኛ ደረጃ ይሄ ነገር ቢሆን ቢሆን ራሱ እኔ ፈልጌ ወይ ደግሞ እኔ ራሴ የሄድኩበት ነገር አይደለም። ወጥመዱ ነው እኔን ለመጣል ወይም ደግሞ የኔን ህይወት ለማበላሸት የተሰረ ሴራ ነው። ሲጀመር አንድ ሰው እኮ ለመጣላት ራሱ ተዘጋጅቶ ሲመጣና ድንገት የተመጣበት ሰው ሁሉ አይደለም አይደለ። ይሄውን ሰውን ተዘጋጅቼ እኔ ለማጥቃት ሲሄድና ዝም ብሎ ኖርማልን ሰው ስታጠቁት ይለያያል። ምክንያቱም ሁልጊዜ ተጠቂ ነው የሚሆነው እና ተዘጋጅቶበት አስበው አልመው እኔና ፍቅረኛ ለመለያየት አቅደው ያደረጉት ነገር ስለሆነ እኔ በዚህ ልክ ነገሮችን አስፍቼ አልተመለከትኩም ነበር። ግን ደግሞ ግዴታ በቃ ግዴታ ስለሆነ አርግዣለሁ ያለችው ከመሬት ተነስታ ይሆን እውነትም ሆኖ ይሁን አላውቅም። ስለዚህ ይህን ነገር አረጋግጬ ከፍቅረኛ ጋር ያለውን ነገር መፍታት እፈልጋለሁ። እኔ ስለነሱ አይመለከተኝም፣ ስለሷም፣ ስለጸጋዬም ኤቭሪቲንግ ስለሰው አይመለከተኝም። ግን የኔ ህይወት ስለሆነ ፍቅሬን ማትረፍ ስለምፈልግ ልጅቷም ቢያሳስባት ሴትነቷ ለነዚህ አይነት ነገር እንትን ብትሆን እንደዚህ አይነት ነገር ውስጥ ትገባለች ብዬ አላስብም ነበረ። እሱ ልክ ነህ እና አሁን ላይ ያለችበት ነገር ደግሞ ማማም ማለት ያለችበት ነገር ላይ ጥሩ አይደለችም። ምክንያቱም እንዴት ተማር ግጃለው ስለአለች ሲሆን በዛ እውነት ነው ብላ በጣም እየጠራጠረች ነው። አሁን ላይ ባለችበት ሁኔታ እሷም ጥሩ ምግ ላይ አይደለችም ያለችው እና ይሄ ነገር እውነት ነው አይደለም የሚለው ነገር እኛ ራሱ እያጠራጠረን፣ ምክንያቱም ከማንም በላይ ታዲ ራሱ መጠራጠር ስለጀመረ ይሄ ነገር እውነት ነው አይደለም የሚለው ነገር እኛም እያሳሰበን፣ ምክንያቱም እውነት ከሆነ የሁለቱም ህይወት ነው የሚበላበት። አንደኛ የራሷ ሲሆን ሲቀጥል ደግሞ የታዲ ምክንያቱም እስከ ፍቅረኛው ጋር እስከመለያየት ነገር ይደርሳሉ። እሷ ነገር እውነት ከሆነ ማለት አርግዛለች የሚባለው ነገር አርግዛለች እውነት ከሆነ ለእራሷም ህይወት ማሰብ አለባት፣ ይሄ ነገር ከመፈጠሩ በፊት ማለት። ምክንያቱም እንጃ ካረግዝሽ በኋላ መውለድ የሚባል ነገር አለ ልጅ ነው በቃ ስለዚህ፣ ግድ ነው መውለድ የሚባል ነገር ስላለ፣ ትናንትና ደግሞ እንደነገርካችሁ እኔ ማስወረድ የሚባለው ነገር ከነ ከነ ማሰብ አልፈልግም። እሷ ከኔ ልጅ እንዲወራ ትፈልግ አትፈልግ አላቅም፣ እኔን ትፈልገኝ አትፈልገኝ አላቅም። በጣም እሷም በእሷም ሳይድ የሆነ የመፈለግ ሀሳብ ሊሆን ይችላል፣ አላቅም። ግን እኔ ዛሬ የመፈልገው በግድም ይሁን በየትኛው መንገድ ተጨጨቅጭቀናትን ቢሆን እሷ ያለችው ነገር እውነት ነው እንጂ አይደለም የሚለው ነገር ትናንትና በአሳዮቹ መሰረት ይሄንን ቼክአፕ ይዤ እመጣለሁ። ስለ ጉዳዩ የሚያውቅ አንዳንድ ሰው ጠይቄ እንደዚህ ነው የሚደረገው፣ እንደዚህ ነው የሚደረገው ምናምን ብለውኝ ሽንቷን ከሸናች በኋላ በዚህ ተነክሮ ቼክ እንደሚደረግ ምናምን አብዛኞቹ አስረድተውኛልና ለዛም ነው ዛ እቺን እቃ እንደዚህ ቆጭ ይዤ የመጣሁት፣ እንዳሳዩኝ ነው አርጌ የመጣሁት እና እስቲ እሷን ደውለን ጠርተናል እንቢ ልትል ትችላለች ግን በግድ እምቢሆን ማወቅ ስላለብን ግዴታ ስለሆነ ከህይወቴም ማስወጣት በቃ ፈንቅዬ ይችል አታስፈልግም ምናምን ብዬ ራሱ እንዳስብ። ምክንያቱም የሆኑ ነገር ሰው ጋር ሲቀር ይቀራል የሆኑ ነገራችሁ አብሮ ስለዚህ ያን ነገር መተው ይግኑር ማለት ስለምፈልግ ግዴታ ደውለን ጠርተን ያለውን ነገር ማስተካከል ማለት ነው። በጣም ከባድ ነው። እንግዲህ ፋሚሊዎች እንደዚህ አይነት ነገር ያው በዚህ ነው የማስተናገድ በራሱ እንጃ። እኔ ባያጠበቁ ስኳዮ ትብንስ ምድስ በጣም ጨንቆኛል። ምክንያቱም እንደዚህ አይነት ነገር በእሳት ተፈጠረ ተብሎ ቢታሰብ ከሷ ጋር ከመጣላት ከፍቅረኛ ጋር ከመጣላት ወይም እሷን ከማጣት አልፎ ሌላ ትልቅ ኃላፊነት የሚጣልበት ሰው ነው መሆኑ በጣም ትልቅ ነገር ነው። አንተም ለሷ ምክንያቱም ከማማ ጋር ከመጣላት የማይደርሳችሁ ነገር ከመጣላት ብዙ ደግሞ ከመለያየት ድረስ የማይደርሳችሁ ነገር ነው። ከሱም ብዙ ሌላ ኃላፊነት እንድትቀበይም የሚያደርግሽ ነገር ነው። እቺ ልጅ አረገዘች ማለት የኔ ልጅ እስከሆነ ድረስ የኔ ኃላፊነት ይኖርበታል። ምንሽ ነው? መስመር ተይዟል፣ መስመር ብቻ ነው የሚለው። እኔ ምን እንደሆነ አላውቅም። ሁሉ ነገር እንትን ብለን ስልኳ አልሰራም ማለት ደግሞ በጣም ከባድ ነገር ነው። እኔ እንጃ። አሁን ግርም የሚለው ነገር ምን መሰለሽ? በጣም እየጨነቀኝ ነው። ምክንያቱም እንዴት ነው በዚህ ሰዓት ኃላፊነት

የደወላቸውን ደንበኛ አሁን ማግኘት አይችሉም። እባክዎትን ቆይተው ይደውሉ። ሶሪ ዘ ነምበር

እኔ እና ታዲ ፈልገንሽ ነበረ። አይ ግዴታ መገናኘት ያለብን ነገር ስለሆነ ለአንድና ለመጨረሻ ጊዜ ነው በእኔ በኩል፣ እኔም አገኘሁሽ ማለት ነው እና ግዴታ ስለሆነ ነው። ሪኳር ሎን በራስሽ ጥፋት ነው። አንደኛ ነገር ያ ነገር ባፈጠን ነገር አሁን እኮ አሁን እኔ ብቻ ሳልሆን የፈለግኩሽ ታዲያ ስም ጭምር ነው የፈለገሽ እኮ፣ ግዴታ ስለሆነብን ነው። ስለዚህ ዛሬ ግዴታ የመገናኘት አለብኝ እንግዲህ ፋሚሊ በስንት መከራ በስንት ትግል እንግዲህ ስልኳንም ሰርቶ ስልኳ ብቻ ሰርቶ ሳይሆን ትመጻደቃለች፣ ከራሷም አልፎ እና ስልኳ ባይሰራ ምን ይውጣ ነበረ? ማርያም እሱ ልክ ነህ፣ ግን ይደብራል። ንግግሯ በጣም ነው የሚያስጠላው። ምክንያቱም በራሷ ጥፋት ነው ባለፈው ያ ነገር የተፈጠረው። እና ደሞ አሁን እኔን ጥፋተኛ አድርጋ መውቀስ። የትኛውም ነገር እኮ ጥፋተኛ ናቸው እኮ እኛ እኮ። አሁን ጥፋተኛውን አይደለም ግን ራሳቸውን እንደ እንትን ቼክ እያደረጉ ስለሆነ ምን እንደሚል ምን እንደማደርግ ብቻ ሲትምጣን ያው እሷን ለማሳመን ራሱ ገና ችግር ነው። ለዚህ ሁኔታ እንኳን ቼክ ልታደርግልህ ብትመጣ ወላሂ እንደዚህ እያወራችን በጣሪ እንደት ነሽ ሰላም አማን ነው ታብሽ ወደ ገደለው እንግባ እኔ የትናንትናውን ቪዲዮ አይተሽው ከሆነ አላውቅም ባለፈውም እንድትናገሪ በእሱ ፊት እውነቱን እንድታወጪ ጠርቼሽ ነበረ ሁሉንም ነገር ለመናገር ነገር ፈቃደኛ አይደለሽም አይደል ወይ እናንተ እኔን አታምኑኝም እንዴ? በመጀመር በዛ ሰዓት በሱ ፊት አውሪ ስትባይ አላወራሽም። ያ ነገር ነው ሌላ ነገር ጥርጣሬ እያመጣብን ያለው። እኔ አሁን አንድ እና አንድ ነገር የምፈልገው እኔ ከናንተ ጋር ምንም አይነት ነገር ከዚህ በኋላ አልፈልግም። ከዚህ በኋላም ደግሜ ደውዬ ላገኛችሁ አልፈልግም። የምፈልገው አንድ እና አንድ ነገር እኔ አንቺ ከኔ እርጉዝ ነሽ አይደለሽም የሚለውን ነገር ብቻ ማወቅ ነው። ምክንያቱም ኃላፊነት እንዲወርቅብኝ ወይ ደግሞ ከዚህ ሰዓት ከዚህ ሰዓት ሌላ ነገር ውስጥ እንዳልገባ ወይም ከባድ ኃላፊነት መቀበል ስለም ስለማልፈልግ ነው። ስለዚህ ዛሬ ትናንትና እንትን ቼክ ግዝና ቼክ መስደረጋጋጭ ያለው አሁን ስለየትኛውም ነገር መውራት አልፈልግም። ምክንያቱም እኔ ከዚህ በኋላ አንችን ማግኘት መደወልም አልፈልግም። ይሄ ነገር እውነት ከሆነ ግን እኔ ኃላፊነት ስለሚኖርብኝ አንቺን ማግኘት ግዴታ ይኖርብኛል። ይሄ ነገር እውነት ከሆነ ማለት ነው። ስለዚህ እውነት ነው አይደለም የሚለውን ነገር እኔም አይቼ ማመን እንድችል፣ ለፍቅረኛዬ ያለኝን ታማኝነት፣ የትኛውን ነገር ማመን እስክችል ድረስ፣ በቃ አእምሮዬ እስኪቀበለው ድረስ ነገሮችን ማስተካከል አለብኝ ብዬሽ ስለማስበው እኔ በዚህ ሌላ ምንም ነገር አልፈልግም። ጀመረ አሁን የጠራውሽ ለዛ ነው። የሁሉ ነገር ደግሞ እንድንጠራጠር ያደረግሽና አንቺ ነሽ። ምክንያቱም በጸግሽ ፊት ጸግሽ ከፍሎኝ ነው ካልሽ አንፃር በጸግሽ ፊት እንድታወሪ ስናደርግሽ ሁለታችሁም የሆነ የራሳችሁ ማለት ሁለታችሁ መሀል የተደበቀ ነገር እንዳለ ነው እንድንጠራጠር ያደረገን። ምክንያቱም በሱ ፊት አውሪ ስትባይ አንቺም አላወራሽም አስቀጥል እሱም እንድታወር አልፈለገም። ስለዚህ ሁለታችሁ መሀል የሆነ ነገር እንዳለ ብለን ስላሰብ ነው። እኔ ሁለቱም መሀል ምን እኔ ቴስት ቴስት እንድታደርግልኝ ብቻ ነው የፈለኩት። ነገሮች ምንም በምንም አይነት ሁኔታ ውስጥ ምንም አይነት ነገር ሊፈጠር ይችላል። ከዚህ በኋላ እኔ ስለማንም ህይወት አይመለከተኝም። የራሴን ህይወት ነው መፈለግ ነው። እኔ ፍቅረኛዬ ነው ማቆየት ነው መፈለግ። ህይወቴን ማአት አልፈልግም። ስለዚህ እንደገባችሁ እንድትወጡ ስለምፈልግ ይሄንን ኃላፊነት የተቀበላችሁበት መንገድ አለ አይደል? እኔ እንደዚህ አይነት ኃላፊነት ስለምግባት አልፈልግም። በቃ አልፈልግም። ካና አይደለሽም ነሽ የሚለውን ነገር ብቻ ማወቅ ነው የሚፈልገው። ከሆንሽ እኮ ብዙ ሐላፍነት አለበት ጽዮን። እንድንጠራጠር ያደረገን አንደኛ ነገር ያ ነው፣ ለማማ የተናገርሻን ነገር ሲቀጥል፣ አውሬ ስትባይ አለማውራ ይሄን ነገር እንድንጠራጠር ያደረገ ማለት ነው። እና ደግሞ ከሆንሽ ብዙ ሐላፍነት አለበት ማለት ነው ልጁ ላይ። ለዛ ነው ይሄን ነገር እያጠራጠረን ነው ያለው። ኦኬ፣ እሺ፣ ችግር የለብኝም እኔ የፈለጋችሁትን ነገር ማለት ትችላላችሁ። ግን በኔ ህይወት ማንንም የሚወስድ ሰው የለም የኔ ነፃ መፍተል ላይ ፍላጎትም አለኝ። እናንተ ጓደኝነት ከፈለገ መቅረት ይችላል። እኔ የትኛውም ነገር ይቅርብኝ አልፈልግም። እኔ ግን እንደዚህ አይነት ነገር መሀላችን ከተፈጠረ ግን ምንም የሚያቃቅር ነገር አይኖረንም። ምክንያቱም የተፈጠረው ነገር እኔ እናንቺን አንድ ላይ ያደርገን ይችላል። በቃ ለዛ ነው እኔ አሁንም ዋስትና ወይም ኃላፊነት መውሰድ አልፈልግም። የተፈጠረውን ነገር እውነቱን እንወቅና እዚህ ጋር